ማነው የሚመርጠው? አንቺ የምትመርጭውን እኔ ሊደርስ ነው። ከእዛ አንቺ እኔ ህዝቡን ላኮ ማለት ብዙ እናቶች ካልሽ ማለት ትንሽ ሲሄዱ እነሱ የራስሽ እናት አርገሽ እንደሱ አይነት እናት ካማረሽ በቃ እነሱ ጋር ሄደሽ መኖር ነው። እኔ ደግሞ አላደርግም። ለምን መሰለሽ በቃ ራሴ የራሴ

አይደለም አርባ ምናምን ምናምን ነው ሰባት አይደለም አምስት አይደለም፣ አምሳ ላይ በቃ ከአምሳ በላይ ሰው በቃ ራሱ ነው የሚለብሰው። ኢትዮጵያ ያመጡት ነው። ውጭ ሀገር ውጭ ሀገር አይደለሁም

አንቺ እዚህ ቤት ታብሪያለሽ እንዴ? አንቺ ቅንድብሽን ነኪና እንኳን አይደለም እንዴ? ያንቺ ቅንድብ ያንቺ ቅንድብ ነኪና፣ እዚህ ቤት እንገላለን እና ቅንድብ በላይ ላይ ፀጋ በረከትሽ ነው የሚገፈፈው። ሳምሶንን አላየሽም? ፀጉሩን ተላጨ፣ ፀጋውም በዛው ሄደ። ፀጋው ተገፈፈ ይባላል

ደራሽ እኮ ይሄ ቤተክርስቲያን ነው። ቤተክርስቲያን እኮ አታሳዩ፣ ቅዱስ ነገር አታሳዩ። አይ እኔ ነግሬሻለሁ። እኔ ማማር ምናምን አፍረይ። በኋላ ካልዘለሉ አይሰበሩ የሚባል ነገር አለ።